የኢትዮጵያ ፌዴራል ፖሊስ በተባበሩት አረብ ኤምሬትስ በዱባይ በተካሄደው ዓለም አቀፍ የፖሊስ ጉባኤ ላይ የዜጎች ተሳትፎ መተግበሪያውን ይዞ በመወዳደሩ በምርጥ የፖሊስ መተግበሪያ ዘርፍ አንደኛ ደረጃ በመውጣት ተሸላሚ ሆኗል። መተግበሪያው ከአርቲፊሻል ኢንቴሊጀንስ ኢንስቲትዩት ጋር በጋራ በመተባበር የበለጸገ ሲሆን ከዓመት በፊት ነበር በጠቅላይ ሚኒስትር አብይ አህመድ ተመርቆ ወደ ስራ የገባው። ድንበር ተሻጋሪ ወንጀሎችን በመከላከል በወንጀል ምርመራ፣ እንደዚሁም በመረጃ ልውውጥ ላይ ላበረከቱት የአመራር ብቃትም የኢትዮጵያ ፌደራል ፖሊስ ኮሚሽነር ጀኔራል ደመላሽ ገብረ ሚካኤል ከተባበሩት አረብ ኤምሬትስ ከዱባይ ፖሊስ የጸጥታና ደህንነት ትብብር ሜዳሊያ ተበርክቶላቸዋል። ይህንን ጉዳይ ስትከታተል የቆየችው ዘጋቢያችን ሳራ ሳህለስላሴ ተጨማሪዎችን ልታጋራን ከስፍራው በቀጥታ መስመራችን ላይ ትገኛለች። ሳራ እንደምን ቆየሽ? የፌዴራል ፖሊስ ዝማኔን እንግዲህ ከጊዜ ወደ ጊዜ በተለያዩ ጉዳዮች እያየ ነው መጠናል ምርታዊ የሆኑ ለውጦችም የታየበት ነው። ለኮሚሽነር ጄኔራል ደመላሽ ገብረ ሚካኤል የተሰጠው ሽልማትና አንድምታዎቹ በምን መንገድ ነው መልእክት የተላለፈባቸው የሚሉ እና ተያዥ ጉዳዮችን አደርሽን እስኪ እ አመሰግናለሁ እንግዲህ ዛሬ የፌዴራል ፖሊስ በሰጠው መግለጫ ሁለት ትልልቅ ሽልማቶች መገኘታቸውን ነው። በተለይም ቴክኖሎጂዎችን በመጠቀም ወንጀል ምርመራና ክትትል ላይ ወይም ደግሞ ቀድሞ መከላከል ላይ ቴክኖሎጂን መጠቀሙ ለሽልማት ያበቁት መሆናቸውን ነው የተገለጸው ማለት ነው። በተለይ የመጀመሪያውና ትልቁ ሽልማት በዩናይትድ አረብ ኤምሬትስ በተዘጋጀው ዓለም አቀፍ የፖሊስ ጉባኤ ላይ ኢትዮጵያ ኢኤፍፒ የተሰኘ መተግበሪያን ይዛ በመቅረብና በመወዳደር አንደኛ ሆና መረጧን ነው ይፋ የተደረገው ማለት ነው። ይህ መተግበሪያ የተመረጠው ታዲያ በተለያዩ አስራ ሁለት ዘርፎች ተገምግሞ አንደኛ ሆኖ በወንጀል ምርመራና መከላከል ላይ ዜጎችን በማሳተፍ ማለት ነው አንደኛ ሆኖ መገኘቱ ነው ማለት ነው። ከዚህ ባሻገር ደግሞ በጉባኤው ላይ የተሳተፉት የፌዴራል ፖሊስ ኮሚሽነር ጀነራል

ፖሊስ ደህንነትና ጸጥታ ጸጥታና ደህንነት ትብብር ጋር ባደረጉት ድንበር ተሻጋሪ ወንጀሎችን በተለይ እንደ ህገወጥ የሰዎች ዝውውርና እጽ ዝውውር የመሳሰሉ ወንጀሎችን በመከላከል ላይ ያሳዩት ጥሩ አመራር ሽልማት በዩናይትድ አረብ ኤምሬት ፖሊስ ተሰጥቷቸዋል ማለት ነው። በዋናነት ግን በዓለም አቀፍ መድረኩ ላይ ኢትዮጵያ ቴክኖሎጂን ተጠቅማ ወንጀልን በመመርመርና በመከላከል ላይ ላሳየችው የቴክኖሎጂ ውጤት ወይም ደግሞ ስራ ላይ ተመራጭ መሆኗ በጣም ለሀገር ትልቅ ፋይዳ ያለው ነው ማለት ነው። ከዚህ ጋር በተያያዘ ባለፉት አንድ አመታት ባለፈው አንድ አመት ምን አይነት ውጤት ተገኘበት ይህ መተግበሪያ የሚለውን ከአጠገቤ እንግዳ ይገኛሉ። እንግዳችን የፌዴራል ፖሊስ የቴክኖሎጂ ማስፋፋያ መምሪያ ኃላፊ ኮማንደር ደምሴ ይልማ ናቸው። ኮማንደር፣ አመሰግናለሁ ለሰጡን ጊዜ። አመሰግናለሁ እኔም መተግበሪያው ላለፈው አንድ አመት እንግዲህ ስራ ላይ እንደቆየ ከመግለጫችሁ ለመገንዘብ ችያለሁ እና በዚህ አንድ አመት ውስጥ ምን ውጤቶች አስገኘ? ኦኬ፣ አመሰግናለሁ። ትላልቅ ስራዎች ተሰርተዋል። በዚህ የተሰሩ ስራዎችም ነው ለሽልማት ያበቁን። ለምርመራ የሚያግዙ ማስረጃዎችን ህብረተሰቡ መረጃ በመስጠት ጥቆማዎችን በመስጠት ለምርመራ የሚያግዙ መረጃ ተገኝተዋል እንዲሁም ወንጀልን ለመከላከል ወንጀል ከመፈጸሙ በፊት መከላከል እንድንችል የመጡ ጥቆማዎች በትልቁ አስተዋጽኦ አድርገዋል። ከ5500 በላይ ኬዞች መጥተዋል። እነዚህን ኬዞች ውስጥ አብዛኛዎቹ ምላሽ የሰጡባቸው ናቸው። ሲስተሙ አቅራቢያ ባለው ፖሊስ ጣቢያዎች ላይ መረጃ ስለምንሰጥ ፈጣን ምላሽ ለመስጠት የሚያስችል ስለሆነ በከፍተኛ ሁኔታ ኢምፓክት እየፈጠረ ያለ ነው እና በአለምም እንድናሸንፍ ተወዳዳሪ በቤስት ፖሊስ አፕሊኬሽን አዋርድ እንድናሸንፍ ያደረገንም ለህብረተሰብ ቀላል በመሆኑ መረጃ ለመስጠት ለህዝቡ መረጃ ለመስጠት ቅርብ በመሆኑና ምላሽ ለመስጠት ፈጣን በመሆኑ ያዩትን መረጃዎች ገምግመው አሸናፊ እንድንሆን ያበቃን ነውና፣ ይሄ በአንድ ዓመት ጊዜ ውስጥ እንደሚታወቀው በክፍር ጠቅላይ ሚኒስትር ነው የተመረቀው፣ የዛሬ ዓመት አካባቢና ውጤታማ ስራዎች እየተሰሩ ነው ያሉት። ምናልባት ህብረተሰቡም የበለጠ ደግሞ የተሻለ ስራ መስራት እንድንችል ሲስተሙን ዳውንሎድ እያደረገ መጠቀም እንዲችሉ በዚህ አጋጣሚ ጥሪ እናስተላልፋለሁ። ቅድም በመግለጫችሁ እንግዲህ የተለያዩ ቴክኖሎጂዎችን በመተግበር ላይ መሆናችሁ ይህንን ጨምሮ እየነገራችሁን ነበረ እና እስቲ መሰል የቴክኖሎጂ ውጤቶች በወንጀል መከላከልና ና መቆጣጠር ላይ ያላቸው ሚና ምን ያህል ነው? በጣም ጥሩ ነው። ትልቅ አስተዋጽኦ አላቸው። ይህም ቅድም እንዳልኩሽ ከምርመራውም፣ ከመከላከሉም ለኢንቴሊጀንሱም ትልቅ አስተዋጽኦ አለው። በቀጣይም እነዚህን እየተገበር እንዲህናል እያሰፋን ለመሄድ በተለይም የትራፊክ አደጋ ዜጎቻችን በከፍተኛ ሁኔታ እየበላ ያለ ነው ይሄን ለመከላከል ኤአይ ፊቸር ያላቸው የትራፊክ መቆጣጠሪያ ሲስተሞችን ለመስራት በሂደት ላይ ነው ያለ ነው። ሌላው ኤስፒኤስ የሚለው ከአለም አራተኛ ላይ ደረጃ ላይ ልንጠ ተግባራዊ ለማድረግ ካሉ አገሮች ውስጥ እኛ አራተኛ ደረጃ ላይ እንገኛለን። በቅርቡ የሚተገበር ኤስፒኤስ የምንለው ወይም ስማርት ፖሊስ ስቴሽን ዜጎች በከተማ ውስጥ ያለምንም ፖሊስ ኢንተርቬንሽን መረጃዎችን ኬዝ መክፈት የሚችሉበት፣ መረጃ መስጠት የሚችሉበት በቅርቡ ተግባራዊ እናደርጋለን። እንደነዚህና መሰል ስራዎችን የፖሊስን አገልግሎት ህብረተሰቡ ጋር በቀላሉ ተደራሽ ለማድረግ በከፍተኛ ሁኔታ እየተሰራ ነው ያለው። ተቋሙም ይህንን ተልዕኮውን ውጤታማ በሆነ መንገድ እየሰራ ነው ያለው ማለት ነው። በዚህ ልክ ነው እየተሰሩ ያሉት። ምናልባት የፎረንሲክ ላይም ናሽናል ክራይም ሪከርዶች እንዲኖረን በማድረግ ወንጀል ወንጀለኛን ወንጀል ነጻ ነው የሚለው ነገር መረጃ እንደ ሀገር እንዲኖረንም በፎረንሲክ እየተሰሩ ያሉ ስራዎች አሉ። እነዚህን በማድረግ በሚቀጥለው በ2022 ምርጥ አምስት የፖሊስ ተቋማት ውስጥ ለመሆን በአገልግሎታችን እየሰራን እንገኛለን ማለት ነው። አመሰግናለሁ። ኮማንደር እንግዲህ እንደተመለከት ነው፣ እንግዲህ እንደ ኮማንደር እንደገለጹልን ከሆነ በርካታ ስራዎች እየተሰሩ ነው። ይህ ኢኤፍፒ መተግበሪያ ግን ዜጎች ከአፕ ስቶር ላይ በማውረድ ማንኛውም የሚመለከቷቸው ማንኛውም ወንጀሎች ቀጥታ ፎቶ በማንሳት ቪዲዮ፣ ድምፅ፣ ወይም ተያያዥ መረጃዎችን በማያያዝ መላክ ይችላሉ። ወንጀሉ የደረሰበት ወይም ደግሞ ክትትሉ ምርመራው የደረሰበትን ደግሞ ለመከታተል ልዩ ቁጥር የሚሰጣቸው በመሆኑ መከታተል ይችላሉ። ለተጨማሪ መረጃ ደግሞ በ991 ደውለው ወይም ደግሞ የደረሰው ውሳኔ ልክ አይደለም ነው የሚለውን እንትን ማለት ይችላሉ ማለት ነው። አመሰግናለን። ማረጋገጥ ይችላሉ። እናመሰግናለን ሳራ ሳለስላ ሰላሴ በቀጥታ መስመራችን መረጃዎችን ስላጋራሽን፣ እንግዳሽንም እንደዛው መልካም ቀን